አበባን ለነዋሪዎቿ ምቹ እንዲሁም ለጎብኚዎች ምቹ ለማድረግ የኮሪደር ልማት ስራ በመጀመሪያው ምዕራፍ ከ48 ኪሎ ሜትር በላይ ተከናውኗል። በዚህም 33 ቢሊዮን ብር ወጪ ተደርጓል። የኮሪደር ልማት ስራ በአዲስ አበባ መተግበሩ ታዲያ አዲስ አበባን እንደ ስሟ ውብ፣ ማራኪ ለማድረግ ትልቅ ፋይዳ አለው። ከዚህም ባለፈ በአዲስ አበባ ላይ ተግባራዊ የተደረገውን ተሞክሮ በመውሰድም አሁን ላይ ኢትዮጵያ ውስጥ በሚገኙ ክልል ከተሞች 31 ከተሞች ላይ የኮሪደር ልማት ስራ ተግባራዊ እየተደረገ ይገኛል። በመጀመሪያው ምዕራፍ የኮሪደር ልማት ስራ አምስት የኮሪደር ልማት ስራዎች የተከናወኑ ሲሆን ከእነዚህም ውስጥ አንዱ ከአራት ኪሎ መስቀል አደባባይ ያለው ነው። አሁን የምገኝበት አካባቢ መስቀል አደባባይ ጋር ነው። የትራፊክ ፍሰቱን ለማሳለጥ በምትመለከቱት መልኩ የእግረኛውን መንገድ በዚህ በኩል ለሳይክል ደግሞ የሚሆነውን በዚህ መልኩ ተገንብቷል። ዞር ዞር ብለን ደግሞ ያለውን እንቅስቃሴ እንመለከታለን። የኮሪደር ልማት ስራው በመምጣቱ በተለይ ለእንዳንተ ያለ ወጣት የስራ እድል ፈጥሯል እና ምን አይነት ጠቀሜታ ታናጅኝታል? አዎ፣ ከዚህ በፊት እንደዚህ አይነት እድልም የለንም። ፎቶ ፎቶ የመነሳት ፍላጎት ያለው ራሱ ለመነሳት እንደዚህ ካሜራማን ራሱ አይፈቀድም ነበር። የኮሪደር ከመጣ በኋላ ብዙ የስራ እድል ፈጥሮልናል። ለእኛ ብቻ ሳይሆን ለሚነሳው ራሱ የሚነሳው ራሱ ፍላጎት ካለ ካሜራን ከለለ ካሜራማን ከለለ ምንማ ያደርግለት። ስለዚህ ለኛ ብቻ ሳይሆን ለተጠቃሚው ራሱ በጣም እድል ፈጥሮልን። ስለዚህ አንድ ፎቶ ማስቶሻ እዚህ ጋር ታነሳኛለህ፣ ችግር የለውም። ፎቶ ደግሞ ይወጣል። አካባቢ ነዋሪ ነሽ? እዚህ አካባቢ መልት ሰሪ ነው መጣሽ? እሺ። ነዋሪነቴ ወደዚህ ወደ መስቀል ፍላወር አካባቢ ነው። እዚህ ደግሞ የስራ ቦታዬ ነው። ስለዚህ ብዙውን ጊዜን ቀንም፣ በአብዛኛው ደግሞ አሁን ከኮሪደር ልማት በኋላ ምሽት ላይም እንደዚህን አካባቢ ነፋሻ አየር ለመውሰድ ለመዝናናት፣ ፎቶ ለመነሳት የሚመጡ ሰዎች ስላሉ በዛው አጋጣሚ የእኛን አገልግሎትም ደግሞ እንዲጠቀሙ ሰዎች ስለሚመጡ ያንን እንሰራለን። ሌት አወር መስራት ጀምረናል ማለት ነው እያምሸ። ኮሪደር ልማቱ ለእናንተ ምን አይነት ትሩፋት ይዞ መጣ? ለእኛ ትሩፋት ይዞ የመጣው ቪዚብሊታችን እንደምታየው እይታችንን በጣም ጨምሮታል። አመሰግናለሁ። በጣም አሁን የምንገኘው በአድዋ ድል መታሰቢያም አካባቢ ላይ ነው። ይህ አካባቢ ከኮሪደር ልማቱ በፊት እንደዚህ አልነበረም። አሁን ላይ ግን እንደምትመለከቱት ዜጎች በማንኛውም ሰዓት ማረፍ ሲፈልጉ እንደዚህ የመሰሉ ማረፊያ ስፍራዎች እንዲሁም ለእግረኞች ምቹ መንገድ ተገንብቷል። ይህ የኮሪደር ልማት ስራ አንዱ አካል ነው። በሌላ በኩል የትራፊክ ፍሰቱን ለማሳለጥ ደግሞ በምትመለከቱት መልኩ መኪኖች እንደ ልባቸው እየተንቀሳቀሱ ይገኛሉ። በፒያሳ አካባቢ ያለው የዜጎችን እንቅስቃሴ የማስቃኛቸው ይሆናል። አብራችሁን ይቆዩ። አጋጣሚ ነው እዚህ የመጣሁት፣ ግን እዚህ ቦታ በጣም ደስ ይላል፣ መንፈስን የሚያረካ ነው። ላይቱ ሁሉ ነገር በጣም ደስ ብሎናል። የከተማው ነዋሪዎች እድለኛ ናቸው፣ እኛም እንመጣለን ብለን እናስባለን። በጣም ደስ የሚል ነገር አለ። ዱባይ ምናምን ሂደን ስለምናቅ ዱባይ ነው ወይ ደስ ይላል፣ ሀገራችን የተቀየረች ነው እያልን ነበር። በጣም ደስተኞች ነው። ዛሬ አስራ አምስት ዓመት በፊት እዚህ ስመጣ እንደዚህ አልነበረም። ዛሬ በጣም ዱባይ ነው መሰለኝ ከእንትን ላይ ከፕሌሌሩ ጀቦን ዱባይ እንደሆነ ነው ማቀፍ እውነት እየነገርኳቸው ነበር ከመኪና ሞረ ካለሃዳ መሆኑ ነው አልኳቸው። እና በጣም ደስ ይላል በጣም ነው። አመሰግናችሁ። መልካም ምሽት ይሁንላችሁ። ዘና በሉ። እኛው እናመሰግናለን ስላገኘንሽ በጣም ደስ ይሆናል። እሺ ተመልካቾቻችን ባዷ ድል መታሰቢያ ሙዚየም አካባቢ የኮሪደር ስራ ልማቱ ምን ይመስላል? የሚ ነው የነበረን ቅኝት ይህን ይመስላል። ሁለተኛው ምዕራፍ የኮሪደር ልማት ስራ አርባ ሶስት ኪሎ ሜትርን የሚሸፍን ነው። ስራው እየተከናወነ ይገኛል። ለማለቅም ጥቂት ጊዜያቶች ቀርተውታል።